ሞት ሲወስድ ላይ መልስ ሲመጣ በድንገት፣ ተዘጋጁ አይልም አያስቀምጥ መልእክት ለሰው ልጅ። መካሪ ማን አለ እንደ ሞት? አዎ መካሪማ የለም ከሞት በስተቀር። እሽ እንበልና እንቀበል ምክር፣ እንገሰጽበት፣ እናሳይ በተግባር፣ እንሰንቅ እና ሊላሂ ወይና ኢለይሂ ራጅዑን። ኩሉ ነብሲን ዛኢቀቱል ሞት እኛ ሟሾች ነን ወደ አላህ ተመላሾች ነን። አላህ ሐማማታችንን ያሳምርልን፣ ካቴማችንን ያሳምርልን። በጣም አስያዛኝ፣ በጣም አስደንጋጭ፣ በጣም የሚያም ምን ልበላችሁ። አላህ ወጥቶ ተመግራት። አላህ ይጠብቀን። አላህ ተድንገተኛ አዴጋ ተድንገተኛ ሞት አላህ ይሰውረን። የጀማ እኔ ይሄን ልጅ አላቀውም፣ ይቱ ላይ ዞሮ ወረሰል ነው እና እኔ እንጃ ምን እንደምላችሁ አላቅም። እኛ አላቀውም። የምታቁትሳ የምታቁት የምታቁት እንዴት ነው ህመሙ። እኔ ምን ልበላችሁ፣ በጣም በጣም ነው ያሳዘነኝ። አላህ ለቤተሰቦቹ ማዝናናትን ስጣቸው። እኛ ኮ ብዙ ነገሮች እናስባለን፣ ብዙ ነገሮች እንመኛለን፣ ግን እንሞታለን ብለን ለሰከንድ እንኳ አናስብም። ይሄ ልጅ እንደሚያወሩት ተሆነ እንግዲህ ወዲ ሁለት ሁለት የሳውዲ አረቢያ ላይ እንደተመላለሰ ነው። አገር ገብቶ መልሶ እንደመጣ እንግዲህ ህይወት እንደዚህ ናት እና እኛ ሳናቃት እንደዚህ እንለያለን። ብዙ እናስባለን፣ ብዙ እናቅዳለን፣ ብዙ እንለፋለን። እኛ ግን ነገ ሞት አለብን ብለን አናስብም። ግን ዱንያ እንደዚህ ናት። ውጣ ውረዱን ሲያወሩ በጣም ነው የሚያሳዝነው። ለቤተሰቦቹ አላህ ማዘናናት እንስጣቸው። እንግዲህ የብር ክሳ በሻውል ወንድሙ ነው። በጣም ነው የሚያሳዝነው። በጣም በጣም እንግዲህ ሪያድ ነው የሞተው። ተሞቷ አሟሟቱ፣ አላህ አሟሟታችን ያሳምርልን። እንግዲህ ጓደኛው ጋር ታጣንቱ ነው ያሉት። እንግዲህ በቤት ወቅቶ ሙቷል። አላህ ይዘንለት ማለት ነው። አረ ወገን ህዝባችን አለቀ። አረ ወገን አረ ወንድሞቻችን አለቁ። ትናንትና ስንት ወንድሞቻችን አተን። ትናንትና ልባችን ደምቶ ልባችን ቆስሎ እንባችን ታብሶ ሳያልቅ እንባችን ሳይደርግ አረ ያ አላህ ያ አላህ እኔማ ነገ እኔስ ለሞት ተዘጋጅቻለሁ። እኔስ ነገ ሞት ይጠብቀኛል። እኔስ ምን መልካም ስራ ሰርቻለሁኝ? ምንስ መልካም ስራ ሰርቻለሁ? ምን መልካም ስራ አለኝ? ነገ አላፊስ ቀርብ ምን መልካም ስራ አለኝ ብዬ እኔ እንጃ ራሴ ራሴን ጠየቅኩት ማለት ነው። እስ በሳችን ይህን ያህል መባላት ያ አላህ። እስ በሳችን መጨካከን አረ አላህ ወላሂ እኔንጃ እኔንጃ የምር ማለት ነው። በጣም ውስጥ እንጃ ሳይው በጣም ና ያሳዘነኝ። አላቀውም ዩቱብም አለው አሉ አላቀውም። እኔንጃ እንደ ዩቱብ ላይ ሲዟዟር ነው አጋጣሚ እናየሁት በጣም አሳዘነኝ። በጣም በጣም ለቤተሰቦቹ ማጽናናትን ይስጣቸው። ሚስትም አለችው እንግዲህ ሪያድ ነው አሉ። ተጠፋ ራሱ በቅርብ ሰዓት 8 ቀን ነው እንደዛ ቪዲዮ ተሰራ ምናምን እያሉ ነው ጓደኞቹ ማለት ነው። በጣም የሚያሳዝን ልብ የሚሰብር እንጃ ምን እንደምላችሁ አላቅም። አላህ ለቤተሰቦቹን ማዝናናትን ይስጣቸው። አላህ ከወቶ ተመቅረት አላህ ይጠብቀን። እኛ ስንት ነገር እናስባለን ስደ ላይ መተን ይህን አድርገን ይህን እንዲህ ብለን ግን ነገ ሞት አለብን ነገ እንሞታለን ብለን አናስብም። ለገለሞት ዝግጁ ነን ብለን ግን ሁሉንም ነገር ጥለናት ያው ወደማይቀረው አለም ወደማይቀረው ጉዞ እናሄዳለን። እዛች ጨለማ ቤት ማለት ነው። እዛ የጠባው ጉድጓድ ማለት ነው። ሞቱ አማማቱ ሰው እኮ ተስታሞም ይሞታል፣ በእናት በአባት በወንድም በዘመድ ተለቅሶ ተቀብሮ። ግን በስደት ላይ ወጥቶ መቅረት አላህ ይሰውራችሁ ማለት ነው። አላህ ይሰውራችሁ፣ አላህ ይጠብቃችሁ። ሰው በድንገት